አሌሃንድሮ ጋርናቾ ከብዙ ጊዜ በኋላ ጎላ ገባ። ራስመስ ሆይሉን ከብዙ ጊዜ በኋላ ጎላ ገባ። ብሩኖ ፈርናንዴዝ ማግባቱን እንደቀጠለ ነው። ማንቸስተር ዩናይትድ ወደ ጥሩነት የመምጣት ምልክት እያሳየ ነው። አሁን አሞሪምና ተጫዋቾቹ ተጫዋቾቹና የአሞሪም ሀሳብ እየተግባቡ ይመስላል። አይምን ሌስተር እኮ ነው የሚል ካለ ከኔ ጋር ማውራት ይችላል። እዚህ ጋም የተዘጋጀ አፍ ያለ ስለመሰለኝ ነው፣ የሆነ ነገር ልት ነው። አይ ምንም ያው ጨዋታው ላይ እንድናወራ ነው። ድሉ ለማንቸስተር ዩናይትድ ምን ማለት ነው የሚለውን ብንነጋገርበት ጥሩ ይመስለኛል። እና አሞሪም ደግሞ የሰጣቸው አስተያየቶች አሉ ከጨዋታ በኋላ እና ለማንቸስተር ዩናይትድ በፖዘቲቭ መንገድ መነሳት ያለባቸው ነገሮች እንዳሉ እኔም ይሰማኛል። ለምሳሌ በቶትናም ማንቸስተር ዩናይትድ ከተሸነፈ በኋላ በተከታታይ ጨዋታዎችን ያልተሸነፈበትን ውጤት ነው እየተመለከትን የምንገኘው። በቶትናም አንድ ለዜሮ በሆነ ውጤት ነበር የተሸነፈው። ከዛ በኋላ በሁሉም ውድድሮች ማለት ነው ከኤቨርተን፣ እንደዚሁም ደግሞ ከኤፕስዊች፣ ከፉልሃም፣ ከሪያል ሶሲዳድ፣ ከአርሰናል፣ እንደገና ከሪያል ሶሲዳድ እና ከሌስተር ሲቲ ጋራ ተጫውቶ አልተሸነፈም። ይሄ ለማንቸስተር ዩናይትድ እንግዲህ በተከታታይ ሰባት ጨዋታ ያክል ነው ሳይሸነፍ መጓዝ የቻለው። ስለዚህ በዚህ መንገድ ማንቸስተር ዩናይትድ መንገዱን እያስተካከለ እያስተካከለ መምጣቱን ተርታችሁታል ወይ ብሎ መጠየቅም የሚገባ ይመስለኛል። ይሄ አንድ መታየት ያለበት ነገር ነው። ፖዘቲቭ ነገር ነው ማሸነፍ በተለይ ለማንቸስተር ዩናይትድ። ከዛ ቀጥሎ ደግሞ ቅድም ያነሳናቸው ነገሮች አሉ። በተለይ የትናንትና ጨዋታ ላይ የጋርናቾና የሆይሉንድን ጎል ማስቆጠር እንዲሁ በቀላሉ የሚታይ አይመስለኝም እኔ በደንብ በጥሩ መንገድ መታየት ካለባቸው ነጥቦች መካከል አንደኛው ከአጥቂ መስመር ተጫዋቾቹ ማንቸስተር ዩናይትድ ጎል እያገኘ አይደለም ተብሎ በተደጋጋሚ ሲገለጽ ነበር። እኛም እዚህ ፕሮግራማችን ላይ ከምናነሳቸው ነጥቦች መካከል አንደኛው ይሄ ነበረ። ነገር ግን ትናንትና እንደውም በጋርናቾ በኩል ከሀያ አራት ጨዋታ በኋላ ጎል ያስቆጠረበት ምሽት ነው የነበረው። ቀላል አይደለም። ረጅም ጊዜ ነው ሀያ አራት ጨዋታዎች ጎል ሳያስቆጥሩ መቀጠል እና ሆጅሉንድም ደግሞ

ሪያል ሶሲዳድ ጨዋታ ላይ የነበረውን ጥረቱን አንተ ስታደንቅለት ነበረ። አንዳንዶች በፕሪምየር ሊግ ላይ እንዴት መፍጠንና መጫወት እንዳለበት ራስመስ ሆጅሉንድ በደንብ አልተረዳሙ የሚል ጥያቄ ነበራቸው ከባለፉት ጨዋታዎች አንጻር ሲታይ። አሁን ግን ቢያንስ በአንድ በሁለት ተከታታይ ጨዋታዎች ላይ የተሻለ ነገር ማሳየት የጀመረበት ስለሆነ የሆነ ተስፋ የሚጭር ነገር ተመልክተናል የሚል ሀሳብም አብሮ ሊነሳ የሚችል ይመስለኛል። ስለዚህ ለማንቸስተር ዩናይትድ የትላንት ዋናውን ጨዋታ ማሸነፍ በብዙ መንገድ ብዙ ስሜት ይቀይራል እና ይሄ አንድ የሚነሳ ነገር ነው። ከጨዋታ በኋላ አስተያየት ከተሰጠበት ጉዳይ መካከል አንደኛው ሩበን አሞሪም ጊዜ ነው የሚል አስተያየት ሰጥተዋል። ጨዋታው ላይ እናውራና ጨምረዋለሁ። ምንድን ነው ፋይዳው የሚለውን የተወሰነ ነጥብ ብንለዋወጥበት በጣም ደስ ይለኛል። ከዛ የአሞሪም ሀሳብ ላይ ደግሞ ተመስርተን እንነጋገራለን። ለእኔ የእውነት ለመናገር የፕሪሚየር ሊግን አንድ ጨዋታ ማሸነፍ ማንቸስተር ዩናይትድ ከሚገኝበት ቦታ አንጻር ያን ያህል ትርጉም አለው ብዬ አላምን። አስራ አራተኛን አስራ ሶስተኛ ማድረግ ችሏል። ለምሳሌ አስራ ሶስተኛን አስራ ሁለተኛ ማድረግ ይሻላል፣ ዝቅ ያለ ደረጃ ይዞ ከማጠናቀቅ አንጻር። ለእኔ ግን ከዛ በላይ ነው ትርጉሙ። ለምንድን ነው ከዛ በላይ የሚሆነው ትርጉሙ ማለት በማንቸስተር ዩናይትድ ተጫዋቾች ዘንድ ኮንፊደንስን ቢውልድ ለማድረግ ግን ይረዳል። ባለፉት ሰባት ጨዋታዎች ማንቸስተር ዩናይትድ የሽንፈት ውጤት የለበትም፣ አንድ ነገር ነው። የአቻ ውጤትም ያሰላቸው ቡድን ከመሆኑ አንጻር እንደነዚህ ያሉ ድሎች ማንቸስተር ዩናይትድ ቤት ትርጉማቸው ከፍ ያለ ነው የሚሆነው ሌስተር ሲቲን እኮ ነው የሚሉ ሰዎች ካሉ፣ ያልኩበት ዋነኛው ምክንያት ሌስተር ሲቲም ሆነ ከሌስተር ሲቲ ያነሱ ቡድኖች ማንቸስተር ዩናይትድን ሲገዳደሩት ማንቸስተር ዩናይትድ ሊጥል የማይገባውን ነጥብ በአቻ ወይም በመሸነፍ ሲጥል እንደነበረ ስታስቢው፣ አሁን የትኛውም እድል እገሌን እኮ ነው ብለሽ የምታራክሽበት ቡድን አይደለም። ማንቸስተር ዩናይትድ ቤት ውስጥ ማሸነፍ መቻሉ በጣም በጣም በጣም ወሳኝና በጣም አስፈላጊ ነው እንጂ አስራ አራተኛ የነበረው ማንቸስተር ዩናይትድ ወደ አስራ ሶስተኛ ደረጃውን ከፍ አደረገ። እኔ ትርጉም የለውም አሁንም ቢሆን ለማንቸስተር ዩናይትድ የሚያንስ ደረጃ ሊገኝ የማይገባበት ቦታ ላይ ነው የተገኘው ብዬ ነው ማስበው። እሱን ማክሲመም ከፍ ብታደርጊው ከአስረኛ በላይ ሆነን ጨረስን ልትትች ይሆናል እንጂ ከዛ የዘለለ ነገር ልታገኛት። ለምሳሌ በማንቸስተር ዩናይትድ እና በፉልሃ መካከል የስምንት ነጥብ ልዩነት አለ። ፉላም የያዘውን ቦታ ማንቸስተር ዩናይትድ የሚመኝ ከሆነ በእነዚህ የነጥብ ልዩነቶች ውስጥ በቀሪ ጨዋታዎች ላይ ፉላ ምን እየሆነ ይሄዳል፣ ማንቸስተር ዩናይትድ ምን እያገኘ ይሄዳል የሚለው ነገር ነው። ያም ቢሆን ለእኔ አምናም ስምንተኛ ሲወጣ አስደሳች አልነበረም ማንቸስተር ዩናይትድ ሊይዝ ይገባል ብዬ ከማስበው ቦታ አንጻር፣ ከታሪኩ አንጻር፣ ከክብሩ አንጻር ስምንተኝነትም ለማንቸስተር ዩናይትድ ማነስ ነው። ዛስዋ ከሰላሳ አራት ዓመት በኋላ እኮ ነው ማንቸስተር ዩናይትድ ስምንተኛ ሆኖ የጨረሰ ባለፈው ውድድር ነው ስሮንግ ልክ ከዛ ከፍ ያለው ነገር ነው ዩናይትድ የሚገባው፣ ከዛ ከፍ ያለው ነገር ነው ዩናይትድ ደጋፊዎችን ሊያስደስት የሚችለው። ስለዚህ አሁን ከደረጃ ሰንጠረዥ ከፕሪሚየር ሊጉ ከሚኖር ምናምን አንጻር አይደለም፣ ግን ማንቸስተር ዩናይትድ እንደ ቡድን ማሸነፍ ስላለመቻሉ ሲነገር የነበረው የዚህ ሰውዬ ሀሳብ አልሰራም፣ ሀሳቡን ቢከልሰው ሰው ሀሳቡን ቢቶ ስተቦነስ ምንም አይረዳም፣ ግትርነት ምንም አይረዳም፣ ለተጫዋቾቹ ምናምን ምናምን ስንል የነበረው ነገር ያ ሲስተም በቀደም አሞሪም እንዳለው ተጫዋቾችንም እየተረዳሁ ስለመጣው ምናምን ሲልሽ ያ ሲስተም ተጫዋቾቹም የእሱ ሀሳብ እየተረዱ ሲመጡና እንዲህ ባለ መንገድ ሲስተሙ የመስራት ምልክት ሲሰጥ ለማንቸስተር ዩናይትድ ከምንም ነገር በላይ ትርፉ እሱ ነው። ለማንቸስተር ዩናይትድ ከምንም ነገር በላይ ወሳኙ ነገር እሱ ነው። ይሄ ሲስተም በዚሁ መንገድ እየሰራ የሚቀጥል ከሆነ ማንቸስተር ዩናይትድ እንደ ትልቅ ቁም ነገር ሊቆጥረው በሚገባው የዩሮፓ ሊግ ውድድር ላይ በሩብ ፍጻሜ ከሊዮን ጋር ሲጫወት ሆሜንዳዌይ ለሚያስመዘግበው ውጤት ይረዳል። አትችሉም ምን መንገር አሁን አይቻልም ለማንቸስተር ዩናይትድ፣ ምክንያቱም እየቻሉ እያሳዩ ነው፣ ወይም መቻል እየጀመሩ ነው ስለዚህ መቻል መጀመራቸውን በተከታታይ እያስመዘገቡ ባሉት ውጤት ላይ እያየን ነው። ሌስተር ላይ ሶስት አገቡ። በበቀደሙ ደግሞ የሪያል ሶሴዳድ ጨዋታ ላይ አራት አገቡ። ሀትሪክ የሚሰራ ተጫዋች ተገኘ። ይህ ኮንፊደንስን አይጨምርብሽም? ደጋፊን ብትሆኝ ኮንፊደንስ ይጨምራል። ተጫዋች ስትሆኝ ደግሞ የበለጠ ያግዝሻል እና በማንም ነበር ማንቸስተር ዩናይትድ ሲቸገርና ሲፈተን የነበረው ሁለተኛው የማንቸስተር ዩናይትድ የ3 ለ0 ድል ከአሳማኝ እንቅስቃሴ ጋር መሆኑን ስታስቢው ዘ ፐርፎርማንስ ወዘር፣ እንቅስቃሴው ሜዳ ላይ ያለው ነገር ልክ ነው። እዛ ጋር ነበረ፣ አሪፍ ነበረ። ማሸነፉ ይገባዋል። እድለኛ ስለሆነ ነው ምናምን የምንለውበት አደለም። ሪያል ሶሴዳድንም አራት ለአንድ በሆነ ውጤት ሲያሸንፍ ሁለት ሪጎሬ ስላገባ ምናምን አደለም፣ እድለኛ ስለነበረም አደለም። ፐርፎርማንስ ዋይዝ ማንቸስተር ዩናይትድ ጥሩ ስለነበረ ነው። ከአርሰናል ጋር ማቻ ሲወጣ ማንቸስተር ዩናይትድ እንቅስቃሴው በጣም ጥሩ ነበረ በተለይ በሁለተኛው አርባ አምስት ላይ ስለዚህ አሁን እንቅስቃሴው ኮንሲስተንትሊ ጥሩ የሆነ ከመጣ በኋላ በሁለት ጨዋታ ሰባት ጎል የሚያገባ ማንቸስተር ዩናይትድ መፈጠሩ ለማንቸስተር ዩናይትድ ትልቅ ትርጉም አለው አሞሪም ሁሌም የሚለን ነገር እኮ አለ ውጤት ነው የሚያረጋጋ ወዳጅ ይላል መጀመሪያ ማሸነፍ ማብራሪ አይደለም የሚያረጋጋን ይላል አይ ይሄ እኮ እንደዚህ ሆኖ ነው አይ ይሄ እኮ እንደዚህ ሆኖ ነው አይ ይሄ እኮ እንደዚህ ስለሆነ ነው ብል እችላለሁ፣ አለ። ግን ከማሸነፍ የበለጠ የሚያረጋጋን ነገር የለም አለ። ማንቸስተር ዩናይትድ እያሸነፈ ነው። ይሄ እሱ ባለው መጠን ማንቸስተር ዩናይትድን ወደ መረጋጋት ዞን ይከተዋል። አሞሪምን ከሽንፈት ጋር ሲስተሙ አልሰራለትም ከሚል ነገር ጋር አያይዘሽ ባላነሳሹ ጊዜ አሞሪም ተረጋግቶ በቀጣዩ ጨዋታዎች ላይ ምን ማድረግ እንዳለበት ለማሰብ እድል ያገኛል አለበለዚያ ምን ይሆናል ሩኒ እንዲህ ያለ አሞሪም እንዲመለሰለት ጋሪ ኔቪልን እንዲህ ያለ አሞሪም እንዲመለሰለት ሮይ ኪን እንዲህ ያለ አሞሪም እንዲመለሰለት ይሆናል ድል ካለሽ ማንም ስለ አንቺ መጥፎ ነገር አይናገርም እውነት ለመናገር ማለት ነው የሚነገር እንኳን ቢኖርብሽ ይሄ ድሉ አፍ ያስይዝልሻል ምናምን ማለት ነው ይህንን እንደ በጣም ትልቅ ፖዘቲቭ ነገር የማንቸስተር ዩናይትድ ደጋፊዎች ማየት አለባቸው እላለሁ እኔ። ሁለተኛው ነገር ቅድም እንዳልኩት ከአርሰናል፣ ከሶሴዳድ እንደዚሁም ደሞ ትላንት ከሌስተር ሲቲ ጋር ሲጫወቱ ፐርፎርማንሱ ጥሩ ነበረ ካለን እዚህ ውስጥ ምን መገኘት ጀመረ? ሀያ አራት ጨዋታ በጣም ብዙ ነው። ሳምሪ ራስመስ ሆይሉንድ እዛ ጋ ሲንከላወስ የሚሆን ልጅ ለእኔ ሪያል ሶሴዳድ ጋርም ሲጫወት በጣም በጣም አሪፍ ነበር ብያለሁ። ጥሩ ነበር ብያለሁ። እንደገና ደግሞ ትናንትናም ጥሩም ነበረ፣ ጎልም አገባ፣ ሰበረው የሆነ ነገሩን። አሁን ኢንተርናሽናል ብሬክ ስለመጣ ይቀጥልበት አላይቀጥልበት ምን ለማየት የተወሰነ ጊዜን ለመጠበቅ እንገደዳለን እንጂ ያንን ሰብሮታል፣ ለእሱ ብቻ ሳይሆን አሌሃንድሮ ጋርናቾን። ይሄ ቀላል ነገር አይደለም፣ ቀላል ነገር አይደለም። የእንግሊዝ ጋዜጦች የትላንትናን የማንቸስተር ዩናይትድ ሶስት ለዜሮ ድል በተመለከተ ሲጽፉ አንዱ እኮ እያነሱ ያሉት ነገር የራስመስ ሆይልን ከብዙ ጊዜ በኋላ ጎል ማግባት እና ለሱ የሚሰጠውን ሪሊፍ፣ ሪሊፍ እኮ ነው ፎይታ እኮ ነው። ይሄ በጣም ትልቅ ፎይታ እኮ ነው። ሞኝነን እንዴ የሚጻፍባቸውን እኳ አሳደ ያሉኩ ስለ እኔ ምንተባለ ትላለዋል አሉትም ሮናልዶ እዲ በደብ ነው ማይዋል ክርስቲያኖ ሮናልዶ ይላሉ። ብዙ ጊዜ በደንብ ነው ማየዋል። በደንብ በደንብ ነው ማየው። ሶሻል ሚዲያ ላይ ገብተህ የሚሆነውን ነገር ታያለው። በደንብ ነው ማየዋል። ሰዎች አይደሉም። ስለዚህ ራስሞስ ሆይሉንን በተመለከተ የሚነገሩት ነገሮች፣ እንደዚህ ባለ የእንቅስቃሴ መሻሻል፣ እንደዚህ ባለ ጎል ማስቆጠር መጀመር እፎይታን ለልጁ ይሰጠዋል። እንግዲህ ጫናው ቀላል አልነበረም። እኔ ረጅም ጊዜ አይሆነውም ብለሻል ጎል ካገባ ጋር ናቸው። ኧረ ራስ መስኮል ነው ሀያ አንድ ጨዋታ ጨዋታ ሀያ አንድ ጨዋታ ለመጨረሻ ጊዜ ቪክቶሪያ ፕለዘን ላይ መሰለኝ ያገባ፣ ከዛ በኋላ ምንም አይነት ጎል አላገባም እና ይሄ ይሄ ቀላል ነገር ተደርጎ መወሰድ የለበትም ነው የምለው እኔ። ከዛ የሄቨን ጉዳት በዚህ ጨዋታ ዙሪያ አሳብ ሳይሰጥበት መታለፍ ያለበት አይመስለኝም። እኔ እንጃ እኔ አሁን ይሄንን ልጅ ባየሁት ቁጥር እኔ እንጃ፣ እኔ ለአርሰናል ምን አይነት ስሜት ሊፈጥር እንደሚችል ግን አላውቅም። እውነት በጣም አሪፍ ልጅ ነው። በጣም በጣም አሪፍ ልጅ፣ በጣም በጣም ሲያስደንቀን የነበረ ነው። እና ትናንትናም ደግሞ የቀዳሚ ተሰላፊነትን ቦታ አግኝቶ ነበረ። ለዛ ነው አምኖት፣ እኮ ነው አምኖት ነው። ሌኒ ዮሮ ሲጎዳ ነበር የሰጠው እድል። ሲምፕረስ አረገው። አሁን በቃ ግባ አለ፣ ግባ አለ። በሶሲዳድም ጨዋታ እንዳየ ነው። በጣም የሚገርም ፐርፎርመንስ ነበር ያሳየው ሜዳ ላይ ግን ያሳዝነኛል ለአሁንን እሱ መጎዳቱ፣ እውነት ለመናገር አንደኛ ሲዝኑ እያለቀ ነው። የተወሰኑ ጨዋታዎች ናቸው የቀሩት እና ደግሞ የጉዳቱን መጠን ምን ያክል እንደሆነ ገና እየጠበቅን ነው፣ አላየንም። ግን በስትሬቸርስ ተይዞ ስለወጣ ምናልባት ረዘም ላለ ጊዜ ከሜዳ ሊርቅ ይችላል ብለን ልንገምት እንችላለን። ማንቸስተር ዩናይትድ በኋላ መስመር ላይ ያሉት አብዛኞቹ ተጫዋቾቹ ጉዳት እያስተናገዱ ነው እና ከዚህስ በኋላ በሚኖሩ ጨዋታዎች ላይ በተለይ አሞሪም መጠቀም ከሚፈልገው አጫዋወት አንጻር በደንብ ተጫዋቾችን አግኝቶ ቀጣዮቹን ጨዋታዎች በአሸናፊነት ለመቀጠል እንዴት ያለ ዘዴ ይዞ ሊመጣ ይችላል የሚለውን ምንጠብቅበት ነው። ግን ሄቨንን በተመለከተ ግን በቃ የሆነ የሚያሳዝን ነገር አለው አንደኛ ስናየው በጣም እየወደድ ነው ነው የነበረው ሁለተኛ በደንብ ልምድ ማግኘት የሚችልባቸው ጨዋታዎች ናቸው ያው ሲዝኑ እያለቀም ስለሆነ አንደኛ ለማንቸስተር ዩናይትድም ጥሩ አገልግሎት እየሰጠ ነው አንዳንዶቹ እኮ የሚያድናቸው ኳሶች እኮ በጣም ይገርማሉ ከሱ ድሜ ማጠብቀው አይነት ነገር ነው እና በዛ ሂደት ውስጥ ሆኖ ግን እንዲህ አይነት ጉዳት ስላጋጠመው ያው ተቺንግ ነው ትንሽ የሚያሳዝን ነገር አለው። ግን የሕክምና ሪፖርቶች እየተጠበቁ ነው፣ ለምን ያክል ጊዜ ከሜዳ ይርቃል፣ ጉዳቱ በትክክል ምንድን ነው የሚለውን በተመለከተ እስካሁን ድረስ ጥርት ብሎ የወጣ ነገር የለም። እየጠበቅን ነው የሚሉ መረጃዎችን ብቻ ነው እኔም ያየሁት። ወደ አሞሪ ማስተያየት እንሂድ። አንድ መጨረሻ ስለ ብሩኖ ፈርናንዴዝ ሮይ ኪን ምን ትያለሽ? መጀመሪያም እንግዲህ አሁን ትላንትናም አሲስት ማድረግ ጎልም አገባር አንዳንዴ እንደዚህ አይነት አስተያየቶች ተጫዋቾችን የበለጠ ያበረታሉ። ጎበዝ ስቶኝ ነው ደራሾሽን የሚያጠፋም አለ። በበጎ አልታየውም የሚል ምናምን ለምሳሌ አሌሃንድሮ ጋር ናቸው የልጅነት ስህተት እንደሰራው አይደለም ሮይኪን ተናግሮት ደጋፊዎቹ ወቀሱኝ ብሎ እኮ ጎላ ግብቶ አልጨፍርም ያለ አይነት ስሜት ውስጥ የሚገትሽ አለ። ሌላው ደግሞ እንደነ ሮይኪን ያሉ ተቾችሽን መሳሳታቸውን በዚህ አይነት መንገድ ማሳየት ደግሞ የምትሽበት ምድል ደግሞ አለ። አሁን ማንቸስተር ዩናይትድ በጣም ትልልቅ ተጫዋቾች በታሪኩ ነበሩት። በእነዚህ ትልልቅ ተጫዋቾች እስከ ዛሬ ድረስ እየተሰራ ስራ አለ በተለይ ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት ጎል ፕላስ አሲስት እያለ የሄደውን ነገር ማንቸስተር ዩናይትድ ቤት ውስጥ በጎል ፕላስ አሲስት ጎል ፕላስ አሲስት እያደረግሽ ለተጫዋቾች ደረጃ ስሰጪ አስረኛ ደረጃ ላይ ደረሰኩ። ይሄ እኮ ትልቅ ነገር ነው ለብሩኖ ፈርናንዴዝ፣ እንዲህ በደከመ ማንቸስተር ዩናይትድ ውስጥ መሆኑን ደግሞ ከግምት ውስጥ ማስገባት አለብን ነው ምለው። እኔ ሩኒ ያን ነገር ሲያደርግና አንደኛ ሲሆን ወይም ፖል ስኮልስ ወይ ሪያንጊክስ ማክሲ ያኔ እኮ ማንቸስተር ዩናይትድ በጣም ያምራል። አሲስትም ለማድረግ ቦድሮ የማጥቃት አቅም ቡድኑ በየጨዋታው ላይ የበላይነት የመውሰድ አቅም በነበረው ጊዜ ስለሆነ አሲስት ማድረግም ጎል ማስቆጠርም የአሁኑን ያህል ከባድ አይደለም። አሁን እኮ ታምሪ፣ እንዴት ብዬ ላስረዳሽ? አሁን እኮ አሲስት እኮ የሚያበላሹብሽ ብሽ ናቸው እኮ የማንቸስተር ዩናይትድ ተጫዋቾች። ምን ታደርጊዋለሽ አንቺ? አንቺ እኮ ስራሽን ጨርሰሽ ያ ማለት ለጎል አመቻችተሽ ሰተሽዋል። በአማርኛ እሱን አለ አሲስት ምንለው? ለጎል ኳሱን አመቻችቶ የሰጠው ነው ምንለው? አለ ማግባት ነው የዛኛው ሰውዬ ይሄ ስራ። እሱ በሳተው ቁጥር የአንቺ አሲስት ቁጥር እየቀነሰ ነው የሚመጣው። ለዚ ነቲንግ ዩ ካንዱ ምን ልታረግ ትችያለሽ አንቺ? ለዛ ነው ያኔ በነበረው ማንቸስተር ዩናይትድ ውስጥ እነ ሮይ ኪን ማነው እነ ዌይን ሩኒ እነ ጊግስ እነ ፖልስ ኮልስ እና በኋላ በምንጠራቸው ተጫዋቾች ጊዜ አሲስት ማድረግም ጎል ማስቆጠርም። አሲስት ታረጊ ኮ ሩኒ እኮ ለቴቬዝ ነው የሚሰጠው። ሩኒኮ አሲስት ቢያደረግ እኮ ለቬርባቶቭ ነው የሚሰጠው። ሩኒኮ አሲስት ቢያደረግ ለክርስቲያኖ ሮናልዶ እኮ ነው የሚሰጠው። ምን ያደረጉታል እነዚህ ያገቡታል እንጂ ፖልስ ኮልስ አሲስት ቢያደረግ ለምን አይነት እሳቴ በላሱ አጥቂዎች ነው የሚሰጠው? ይሄ ለማን ነው የሚሰጠው? ለቬጎሃስ እኮ ነው የሚሰጥ የነበረው ሴትኬ ካመጣ አሁን ወይ ጎረስት አልነበረም እንደ መንጀነ ተጨዋች እውነት ነው ከሆነ በዚህ መንገድ ካልተረዳሹ በስተቀረ የልጁ ቫሊዮ አይገባሽማ። አሁን እኳ አሲስት አድርግ ቢባል እኮ የሚሰጠው ለአንቶኒ ነበረ እኮ ወይም ለማንሱ ለአሁኑ ለራስ መስሆይሉ ምናምን ነበር ነው የሚሰጠው እነዚህ ልጆች ጋር ያለውን አባካኝነት ከግምት ውስጥ ስታስገቢ በማንቸስተር ዩናይትድ ታሪክ ጎል ፕላስ አሲስት ላይ ትልቅ ቁጥር ላይ መድረስ ለብሩኖ ፈርናንዴዝ ትልቅ ትልቅ ትልቅ የጉብዝና ማመላከቻ አድርጌ ስለምወስደው ነው። ቁጥሩን ብቻ ብነግርሽ በዚህ መንገድ አይረዳውም ሰው። ከቁጥር ባሻገር ኮንቴክስቹዋላይዝ ታደርጊው አውዱን አብረሽ ስታስቀምጪው ግን ይገባሻል። ፖንት ተገብቶሻል። ስለዚህ በዛ አንጻር ስናየው በጣም ትልቅ ነገር ነው ለብሩኖ ፈርናንዴስ ወይን ሩኒ ነው በዚህ ረገድ አንደኛ። ጎል ሰማንያ ሶስት ጎል ማግባትና ዘጠና ሶስት ለጎል የሚሆኑ ኳሶችን መስጠት ሁለት መቶ ሰባ ስድስት ቁጥር አለው። ከዛ ሪያን ጊግስ፣ ፖል ስኮልስ፣ ቤካም፣ ክሪስቲያኖ ሮናልዶ፣ ኦሌጎና ሶልሻ፣ ማርከስ ራሽፎርድ፣ አንዲ ኮል፣ ኤሪክ ካንቶና እነዚህ እነዚህ ተጫዋቾች ናቸው ያሉት ብሩኖ ፈርናንዴዝ ከእነዚህ ዘጠኝ ተጫዋቾች ቀጥሎ አሁን አስረኛ ደረጃ ላይ መጥቷል። እንዲት ሚንስ ሎት ይሄንን ልጅ አለማክበር አይቻልም። የማንቸስተር ዩናይትድ አሁን ለምሳሌ ዘ ታይምስ የጻፈውን ብትመለከች ወይም ዲ አትሌቲክ የጻፈውን ነገር ብትመለከች ወይም ሌሎቹ ትልልቅ ምት ዘጋርዲያን ምናምን ምናምን የጻፉትን ብትመለከች፣ አንድ ያነሱት ነገር ስለ ብሩኖ ፈርናንዴዝ ቶፕ ቴን ውስጥ ገብቷል ለማንቸስተር ዩናይትድ ጎል ፕላስ አሲስት ላይ እና ይሄ በጣም ብዙ ነገር ማለት ነው ይላሉ ወይም በሌላ መንገድ ደግሞ እረፍት ሲሰጡት፣ ፈርናንዴዝ ኢስ ክሎዚንግ ኢን ኦን ዩናይትድ ግሬትስ። በማንቸስተር ዩናይትድ ካየናቸው ታላላቅ ተጫዋቾች እና እነዛ ታላላቅ የምንላቸው ተጫዋቾች በጎል ኮንትሪቢዩሽን መስራት ከቻሉት ጋር እየተቀራረበ ነው ያለ ዊዝ በሁሉም ረገድ ቡድኑ ያለበትን ችግር ከግምት ውስጥ አስገብተች ማለት በጥሩ ጊዜ አይደለም። የማንቸስተር ዩናይትድ ተጫዋች የሆነው ልጁ ግን ደስተኛ ነው የማንቸስተር ዩናይትድ ተጫዋች በመሆኑ። አሁን በቀደም ዕለት ብቻ አነሳኩ። ክረምት ላይ ፈላጊ ነበረኝ እኳል ክረምት ላይ እኮ የዝውውር ጥያቄ የዝውውር ፍላጎት ነበረኛ ለኩ መቆየት ምርጫው ነው። ማንቸስተር ዩናይትድ ቤት ለመቆየት የምትመኝበት ነገር አይደለም። እስኪ ስተካከል አንቺ ሊያልፍብሽ ይችላል ከዚህ በላይ ጉብዝናሽን ከዚህ በላይ ግላዊ ነገርሽን ልትገልጭ የምትሽበት ሌላ ቡድን ውስጥ ግሎሪየስ የሆነ ጊዜ ማሳለፍ የምትችልበት ነገር አለ። ግን በቃ ማንቸስተር ዩናይትድ ቤት ውስጥ ቆይቷል እንኳን ኖረን ለሌሎት የሚገባቸው ልጅ ነው ብዬ ነው የማስበው፣ ብሩኖ ፈርናንዴዝ ለዚህ ነው። አሁን ወደ አሞሪም ምሽ። አይ ልክ ነው። እዚህ የብሩኖ ፈርናንዴዝ ላይ ሁላችንንም የሚያስማማ ይመስለኛል። ለእኔም በጣም ከዚህ በላይ ነበር የሚሆነው። አሁ ሌሎች አሁን ቅድም የጠራ ነው ነገር ብቻውን እኮ በቂ ማሳያ ነው፣ ምክንያቱም አጥቂ ተጫዋቾቹ ሀያ አንድ ጨዋታ ሀያ አራት ጨዋታ ጎል ካገቡ እና ለእነሱ ነው እሱ ደግሞ አሲስት የሚያደር ቬሪ ሪሰንትሊ ኮ የማንቸስተር ዩናይትድ የውድድር አመቱ ኮከብ ጎባ ግቢ ኮ ሶስት ጎል ና አራት ጎል ያለው ሰው ኮ ከእነዚህ ጋር እየተጫወተ ስለዚህ የብሩኖ ፈርናንዴስ ከዚህ በላይ በጣም ትልልቅ ስኬቶች ነው ማሳካት ይችል ነበር ነው። ለማንኛውም የአሞሪምን ምን አስተያየት፣ እሺ በተወሰነ ደረጃ ኔው ብዙ፣ ግን የሚያነጋግር ነገር ያለው ወይም አስተያየት የሚያሰጥ ነገር ያለው ይመስለኛል። እኔ ከጫወታው፣ እሺ የአስተያየታቸውን ሲሰጡ፣ በመጀመሪያ ደረጃ ያነሱት ነገር የጊዜ ጉዳይ ነው። ማንቸስተር ዩናይትድ አሁን እየተሻሻለ ነው፣ ጨዋታዎችን እያሸነፈ ነው። ማሸነፍን ብቻም ሳይሆን ደግሞ የሜዳ ላይ እንቅስቃሴውም በደንብ ቅርጽ እየያዘ እየመጣ ነው እና ለዚህኛው ደግሞ ዋነኛው ምክንያቱ አንደኛ ጊዜ ነው። ምክንያቱም አብሮ የመስራትን ልምምድ፣ የመስሪያ ጊዜን፣ የመቀናጀትን ወቅት አግኝተናል በጋራ የሚል አንድ አስተያየት የሰጡበት። ስለዚህ የመሻሻላችን አንደኛው ነገር እሱ እሱ ነው። ሁለተኛ ሁለተኛ ደግሞ ብሎ የጠቀሰው ነገር ጥሩ የሜዳ ላይ ውጤት እና ኮንፊደንስን ቢውልድ ያደርጋል። ቅድም እንደ ማንተ ያልከው ነገር ነው። እያሸነፍን በሄድን ቁጥር ተጫዋቾቻችን ላይ ያለው ስነ ልቦና የበለጠ ከፍ እያለ፣ በራስ መተማመናችን የበለጠ ከፍ እያለ ይሄዳል። ስለዚህ ዋነኛ ሁለቱ ጉዳዮችን ብናነሳ አንደኛ ጊዜ ነው፣ ሁለተኛ ደግሞ ጨዋታዎችን ማሸነፍ በራሱ የሚሰጠው በራስ መተማመን ይሄም ለማንቸስተር ዩናይትድ መሻሻል እንደ አንድ ትልቅ ነገር መነሳት አለበት ነው። በምሳሌነትም የአርሰናል ጨዋታና ሪያል ሶሲዳድን ከዩሮፓ ሊግ ያስወጣበትንም እንደዚሁ ጨዋታዎች በምሳሌነት ተነስተው እሱንም ተመልክቼ ነበረ። ከዛ በተጨማሪ ደግሞ አሁን ፕሬስ እናደርግ ምን ማድረግ እንዳለብን በደንብ ተረድተናል። ማንቸስተር ዩናይትድ ጫና ፈጥሮ ሲጫወት እንዴት አድርገን በቃ ጫና መፍጠር እንዳለብን በደንብ አድርገን የተረዳንበት ነው የሚል አንድ አስተያየቱን እንደዚሁ ሰጥቷል። ከዛ በተጨማሪ ደግሞ ለተጋጣሚዎቻችን የምንሰጠው የቦታ ክፍተትም በጣም እየጠበበ መጥቷል። ያንንም ማድረግ ጀምረናል። ይህም ደግሞ ለሜዳ ላይ ውጤታችን አንድ የተሻለ ነገር ነው የሚል አስተያየቱን እየሰጠበት ነው። ከዛ ውጭ ከዚህ በፊት የተናገረውን ነገር አሁንም ደግሞታል። ምክንያቱም የተጫዋቾችን ባህሪ በደንብ አድርጌ እየተረዳው ነው የመጣሁት። በየትኛው በኩል ተጫዋቾቹ እንዴት ቢጫወቱ የተሻለ አገልግሎት መስጠት ይችላሉ የሚለውን በደንብ አድርጌ ተረድቻለሁ። ይሄም ደግሞ እርስ በርሳችን ባለው ግንኙነት ላይ የተሻለ ይሄ ምንድን ነው መቀናጀት እንዲፈጠር አድርጓል። ኮኔክሽኑ በደንብ ኢምፕሩቭ እንዲያደርግ አድርጓል። እርስ በርሳችን በሚኖር መግባባት ላይ የተሻለ ነገር እየሰራን መተናል የሚል አስተያየቱን የሰጠውና እነዚህ ነገሮች በሙሉ ከዚህ በፊት በተለይ ከልምምድ ማነስ፣ ጊዜ ማነስ ጋር በተያያዘ ተጫዋቾቹንም በተመለከተ ደግሞ የሆነ ቦታ ላይ ብቻ እንዲጫወቱ ስቲክ አድርጓል የሚለውንም አስተያየት ሰዎች ሲሰጡ ስለነበረ በእነዚህ በእነዚህ ጉዳዮች ላይ በተወሰነ መንገድ መሻሻል እንዳሳየ የተገለጸበት ነው። አንድ ሌላ ግን በጋርናቾም ጉዳይ ላይ አስተያየት ሰጥቷል እና ይህንን አስተያየት በተመለከተ ሰዎች በተለያየ መንገድ ነው የተረዱት። ለተጫዋቾቹ አሞሪም አሁን ነፃነት እየሰጠ ነው ወይ የሚል ጥያቄ አንስተዋል። ምክንያቱም ከዚህ በፊት ጋርናቾ በአብዛኛው ጨዋታዎቹን የሚያደርገው በግራ መስመር ላይ ነው እና አሁን ወደ ቀኝም እየመጣ እንዲጫወት ሩበን አሞሪን ፈቅዷል። እሱ የተናገረው ነገር ምንድን ነው? በሁለቱም በኩል በግራም በቀኝም እየመጣ መጫወት ይችላል። ስለዚህ የሚመቸውን ነገር እንዲያደርግ ፈቅዶለታል። ለዛ ነው በጨዋታዎች ላይ የተሻለ ነገር ጋር ናቸው እያሳየ የመጣው የሚል አስተያየት አለ ና አይ ሁል ጊዜ በግራ መስመር ላይ ብቻ ነው መጫወት ያለብን የምልን ነገር ብቻ ስማ የሚለውን ሀሳቡን ወደ ኋላ ያዝ አድርጎታል፣ ና ሽርት እያደረገ ና ነጻነት ለተጫዋቾቹ እየሰጠ ና እሱም በቃ ግትር ነው ከሚባልበት አቋሙ በተወሰነ መንገድ ሸርተት እያለ ነው የሚልም ማስተያየት እንዲሰጥ ያደረገበት ነው። እና ይህ ነገር አይተኸዋል። አንተ ግን እሱ ላይ ብቻ ጋርና ሹ ላይ ብቻ ሳይሆን እኔ በቀደም እኮ ብለነዋል እኮ። አሁን እሱ በአስተያየቱ አጠናከረው እንጂ ያልነውን ነገር ካዚሜሮን በተመለከተ እኮ ብለናል። አንቺ ነሽ እንደውም አሪፍ አድርገሽ ሀሳቡን አንስተሽ የነበረው ተጫዋቾች ይህን እኔም ለካ ልረዳቸው የገባ ነበረ። ስለ እነሱ የገባኝ ነገር በልጆቹ የሜዳ ላይ ፐርፎርማንስ መሻሻል አስተዋጽኦ ማድረግ ጀምረዋል ምናምን እያለ ተናግሯል። ይሄ አሁን ያሉ ይሄ ውድድር ዓመት ያልቃል። እኔ አሁን ባለፈው ያልኩትን የበለጠ የበለጠ ደመቅ አድርጌ እንድለው የሚያግዘኝ ነገር በቃ ለመጨረሻ ጊዜ ማንቸስተር ዩናይትድ የሚቸገርበት የውድድር ዓመት ነው የሚለው ነው። ለእኔ የሚያሳየኝ አሞሪምም ከገባውና አሀ ካለ አሃ ለካ እንደዚህም ማድረግ ይችላለሁ ካለ ተጫዋቾቹም አሁን በአሞሪም ሲስተም ውስጥ መጫወት ኖ ሞር ስራ አይደለም፣ እየገባቸው እየገባቸው ከመጣ ኮ አንደርስታንድ ካረጉት እኮ ምን ሲያደርጉ ውጤት እንደሚመጣ ምን ሲያደርጉ ፐርፎርማንስ ሌቭላቸው ከፍ እንደሚል ምን ሲያደርጉ ሞር ኤፊሽንት እንደሚሆኑ እየገባቸው ከመጣ ኢንስቲንክቲቭ መኖር ስትጀምር ኮ ስራ አይሆንም። ስራ ኮ የሚሆነው ያኔ ጆን ኢቫንስ እንዳለው የሪምን አይነት ሰው ነው ምናምን ብሎ ነበረ ሉዊ ቫን ሃል። ወደፊትና ወደ ጎን ወደኋላ የምናደርገውን ነገር ከዚህ በላይ አትሄዱ፣ ከዚህ በላይ ሄዱ ምናምን ስለሚለን ለመቁጠር ስራ ነው የሚሆንብሽ። አሁን በደመነፍስ ገብቶሽ በደመነፍስ ተናበሽ ቅጽበታዊ የሆነ ነገር ነው ግን ሃርሞናይዝድ ሆነች ተጣጥመች ምናምን ለማድረግ በጣም ይከብዳል። አሁን ኮንፊደንሱ እስከተመለሰ ድረስ ነጻነቱ በተወሰነ ደረጃ ሲስተሙ መነሻ ሆኖ የሲስተም ፍሬምወርኩ ባለበት ሆኖ ግን በዛ ውስጥ ሊትል ቢት ፍሪደም ስትሰጫቸው ሞር አውትሻይን የሚያደርጉ ተጫዋቾች ካሉ በእነሱ አውትሻይን ማድረግ ክለቡ እስከሚጠቀም ድረስ ለእኔ አሪፍ ነው ብዬ ነው የማስበው። ለእኔ ግን አሁን ማንቸስተር ዩናይትድ በእጅጉ በእጅጉ በእጅጉ እየተሻሻለ ነው አሁን ይህንን ያጸናሉ ይህንን ይቀጥላሉ ወይ? ከኢንተርናሽናል ብሬኩ በኋላ አንዳንድ ነገሮችም አሉ መታሰብ ያለባቸው አይደል? የተጫዋቾች ጉዳት እየተከመረበት ነው እየተከመረበት ነው ያለው። ግን በቃ እኔ የሚሰማኝን ነገር ልንገርሽ ለመጨረሻ ጊዜ እየተቸገሩ ይመስለኛል። ይሄ ውድድር ዓመት ካለቀ በኋላ በብዙ እንደገና ዝግጅት ይህንን ያህል ለውጥ አመጣ ብሎ ካለ አሲቢ ፕሪሲዝን ላይ ተገናኝተው ደግሞ የበለጠ ሲዘጋጁ የበለጠ ጊዜን አብረው ሲያሳልፉ ምን ሊሆን እንደሚችል አስቢ። አሁን አንዳንዶቹ ተጫዋቾች በቀሪዎቹ ጨዋታዎች በኢሮፓ ሊግ፣ በቀሪዎቹ ጨዋታዎች በፕሪሚየር ሊጉ ላይ ይህንኑ የመሻሻል ነገር ይዘው የሚቀጥሉ ከሆነ ስለ ማውጣታቸውም ላታስቢው ሉ እኮ ትችላለች። በቃ እነዚህ ልጆች ወደ ኤፊሸንሲ ወደ ተሻሻለ ብቃት ካመጣሻቸው ያለብሽ የሪሶርስ ሊሚቴሽን የዝውውር ወጪ እጥረት ምናምን ምናምን ስጋት ላይሆንብሽ እኮ ይችላል መሻሻላቸውን ማስቀጠል እስከቻልሽ ድረስ። እሺ፣ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን፣ ስላደመጣችሁን፣ በፕሮግራማችን ላይ እንዲህ ደማቅ ተሳትፎ ስላደረጋችሁ ክበሩልን ነው የምንለው። ኋላ ላይ እንደምንገናኝ ደግሞ ከወዲሁ ማረጋገጥ እንወዳለን። ኢትዮጵያ ለዘላለም ትኖር።